በመላ ኢትዮጵያ ተበትነህ የምትኖር ወገኔ፣ በኢትዮጵያዊነትህ፣ በኦርቶዶክስ ተዋህዶ እምነትህ፣ ይህችንም እምነት በጨበጠው ዘርህ አማራነትህ የምትጨፈጨፈ እግዚአብሔር ዳ ልምከርህ ስማ። አባቶችህን አስብ። ጥንካሬያቸውን እንዴት እንደ ነበር ተረዳ። አንተም ከእነሱ አብራክ ነው የወጣኸው። እምነትህን ተዋህዶን አጥብቀህ ያስ በእምነትህ አትደራደር። ራስህን አደራጅ፣ አስታጥቅ። ማንም የሚረዳ የለም ከእግዚአብሔር በስተቀር፣ ከምትታመንበት ፈጣሪህ እግዚአብሔር በስተቀር። መንግሥት አልደረሰልህም። ስትታረድ ስትጨፈጨፍ መግለጫ እንኳን አላወጣልህም። መንግሥት መንግሥት የሆነው ዜጎቹን ሊጠብቅ ነው። ይህ መንግሥት ግን ፍጹም ጨካኝ የሆነ ስለ ሥልጣኑ ብቻ የሚጨነቅ ነው። ለዚህ ደግሞ የማይክደው ተግባሩን ስናነሳ በመላው አዲስ አበባ የመንግሥት ተቋማት ውስጥ ከአንድ የኦሮሞ አካባቢ በወጡ ዘሮች መሙላቱ ሲሆን ለዚህ ምንም የሰጠው የጥፋት ምክንያት የለም። በቃ እኛ ተራችን ነው ውጡ እያለ ከሥራ ገበታቸው እያባረረ አይኑም በጮዋ አጥቦ ተቀምጧል። ደግሞ ማፍር ለድገት፣ ለሰላም፣ ለኩልነት ነው የምደግሞ ይላል። የምታዩ መንግስት ግን አንተን ንጹህ ኢትዮጵያዊውን እጅግ ነው የሚጠላ። ምክንያቱም እምነቱ በእግዚአብሔር የተጠላ መናፍቅነት እስልምና ነውና አይፈልግህም። በገዛ አገር እሱ መወገድ ሲገባው በቤትህ በአገርህ ያንተን ሁሉህና የሚወስኑ ሆኖ እያሰቃየህ ነው። ለዚህ ሁሉ ግን ጥፋቱ የራስህ ነው። እየሞት ክግሩ ስር ነህ። ምን እንደሚያደርግልህ ከሚገልህ ውጪ ምን ያደርግልህ? ስለዚህ ከወገንህ በእምነት ከሚመስልህ አገሩም በእውነት ከሚወድ ጋር ተደራጅ፣ ታጠቅ፣ ራስን፣ እምነትን፣ አገርህን ጠብቅ። ትጥቅህን ለማንም አትስጥ ራስን ሁሌ ዝግጁ አድርግ የአባቶች ወኔ ይሽተትህ በአማራነትህ ብቻ አይደለም የተዘመተብህ በዋናነት በእግዚአብሔር እጅግ በተወደደችው ተዋህዶ ኦርቶዶክስ እምነት ምክንያት ነው ልብ በል በተዋህዶ እምነት ላይ ሁሉም አለም ዘማች ነው ያጠፉ ምክንያቱም የሆኑት ከተዋህዶ ውጭ የሆኑ እምነቶች ሁሉ ናቸው። የቀደመው እባብ የዘንዶው የሐሰተኛው ነቢይ የደረሳቸው የክህደት ትምህርቶቹም ናቸው። ሁሉም እሱን የሚያመልኩ የሚሰግዱለት ምልክቱንም የተቀበሉ ናቸው። ስለዚህ በታላቅ ቁጣና መቅሰፍት በቅርቡ ከፊት የሚጠረጉ ናቸው። ስለዚህ በታላቅ ቁጣና መቅሰፍት በቅርቡ ከፊትህ የሚጠረጉ ናቸው። ስለዚህ ወገኔ የእግዚአብሔር ሕዝብ ተዋህዶነትን አጠንክር እምልህ ለዚህ ነው። የዮሐንስ ራእይ ሃያ ስለ ፊተኛይቱም ትንሣኤ ምን እንደሚል የቀደመው ባብ የዘንዶ የሐሰተኛው ነቢይ ጣፈንታ ምን እንደሚሆን በግልጽ የተቀመጠበት በልእክት በመስከረም 21 ሁለት ሺህ አራት ዓመተ ምሕረት ወጥቶ በሚገባ ተገልጦበታል። ወገኖቼ፣ የእግዚአብሔር ሕዝቦች ሐዋርያው ዮሐንስ እጅግ አብዝቶ ከሚወደው ከመድኃኔ ዓለም እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ሁሉ አብዝቶና የልብ ወንድሙና ልጁ አድርጎ ይወደው የነበረ ዮሐንስ ያልተገለጸለት ምስጢር የለም። የልብ ፍቅሩን በግልጽ ያሳየው ዮሐንስ በጌታችን መከራ ከጅምሩ እስከ ፍጻሜው ሳይለይ በነብሱም በሥጋውም ከፍተኛ ሐዘንን ለብሶ የዘለቀ ነበር። ሐዋርያው ዮሐንስ በእምነት ጽናቱ ቅንጣት መዋዠቅ ያልታየበት ነበር። ጌታም ዮሐንስን እናቱን እናታችንን እንሆ ብሎ አደራ የሰጠው ለሱ ነበር። ወገኖች፣ የሐዋርያ ዮሐንስ የጌታ የልብ ወዳጅ ነበርና በራሱ ቃል ስለሰማው ስለተረዳው ሲናገር ሁሉንም በመጽሐፍ ለመግለጽ የማይቻል ብዙ ምስጢርን እንደተረዳ ገልጾታል። ይህ ሐዋርያ የጻፈውን እውነት ከጌታ የተገለጸለትን የዓለም መጻኢ ፈንታ ዮሐንስ ራእይ በሚል በመጽሐፍ ቅዱስ መጨረሻ ላይ አስቀምጦልን በክብር ወደ ጌታው ሄዷል። በእውነቱ ለመናገር በእምነት ስትመላለሱ እንደ ሐዋርያው ዮሐንስ በእምነታችሁ የማትዋዥቁ በማናቸውም ውጣ ውረድ መከራ ጸንታችሁ የምትቆሙ ልትሆኑ ይገባል። እንደሱ በእምነታችሁ፣ በእውነታችሁ፣ በምግባራችሁ ሁሉ ሥላሴን በፍጹም ልባችሁ በፍጹም ነፍሳችሁ በፍጹም ሐሳባችሁ ልትወዱት ይገባል። ይህን ስል የሌሎችን ታላላቅ ሐዋርያ ተጋድሎና ታላቅነት ሰማዕትነት ማሳነሴ አይደለም። ሁሉም በእግዚአብሔር ፊት ከብረዋል፣ የእምነታችንም አምድ ሆነዋል። ወገኖቼ ዛሬም ደግሜ ላንሳልህና ሊፈጸም ከፊትህ እየታየ ባለ ሁኔታ ላይ ነህና ዮሐንስ ራእይ ሀያ ምን ይላል የሚለውን እኒህ የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን፣ እርሱም ዲያብሎስና ሰይጣንን የተባለውን ያዘው ሺህ ዓመትም አሰረው፣ ወደ ጥልቁም ጣለው። አሕዛብንም ወደፊት እንዳያስት ሺህ ዓመትም እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚህ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ከዚህ በኋላ ዙፋኖች ተዘርግተው የሰው ልጅ በላያቸው ተቀምጦ አየሁ። ስለ ኢየሱስና ስለ እግዚአብሔር ቃል ስለ ሞቱ ሰዎች ነፍስ ቅን ፍርድን ፈረደላቸው። ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጃቸውም ላይ ያልተቀበሉትን አየሁ። ከክርስቶስም ጋር ሺህ ዓመት ኖሩና ነገሡ። የቀሩት ሙታን ግን ይህ ሺህ ዓመት እስኪፈጸም ድረስ በሕይወት አልኖሩም። ደግሜ ልናገረው ቃል የቀሩት ሙታን ግን ይህ ሺህ ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ሥልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ ከእርሱም ጋር ይህን ሺህ ዓመት ይነግሳሉ። ከእርሱም ጋር ይህን ሺህ ዓመት ይነግሳሉ። ሺሁ ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰርፍም እንዲያስከትታቸው ይወጣል ቁጥራቸው ቁጥራቸውም እንደ ባሕር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ፣ አውሬውና ሐሰተኛው ነቢይ ወደ አሉበት ወደ እሳቱና ወደ ዲኑ ባሕር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችና ታላላቆችም በዙፋኑ ፊት ቆመው አየሁ። መጽሐፍት ተከፈቱ። ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍት ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ባሕሩም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ሥራው መጠን ተከፈለ። ሞትና ሲኦልም በሳት ባሕር ውስጥ ተጣሉ። ይህም የእሳት ባሕር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባሕር ውስጥ ተጣለ። ዮሐንስ ራእይ ምዕራፍ ሃያ በሙሉ በመልእክት አምስት መስከረም 21 ቀን ሁለት ሺ አራት ዓመተ ምሕረት የዚህን የዮሐንስ ራእይ ሀያን አንድምታ በአግባቡ ለመግለጽ ሞከር ያለሁ ይህንን የዮሐንስ ራእይ ብዙ ምሁራን በተለያየ መልኩ ተርጉመውታል። በትርጓሜያቸውም ሁሉም ማለት ይቻላል ሁለት ትንሣኤ የለም፣ ስንጠመቅ የመጀመሪያው ትንሣኤ ነው፣ ሁለተኛው በመጨረሻው ከፍርድ በኋላ ያለው ትንሣኤ ነው ይላሉ። ሁለተኛው ደግሞ ክርስቶስ ሺውን ዓመት ይነግሳል የሚለውንም አይሆንም ያው በመጨረሻ ፍርድ ትንሣኤ ሲሆን ከሱ ጋር ይነግሣል ብለው ይደመድማሉ። እንግዲህ የቀደመው እባብ ዘንዶ፣ ሐሰተኛው ነቢይ ሁሉንም የምድር አለቆች ስለ ተቆጣጠራቸው በምሁር መነጽራቸው የሚሰጡት ትርጉም ነው። ሐሰተኛው ነቢይ ሥራው ሐሰትን እንደ እውነት ማስረጽ ስለ ሆነ በታላላቅ የሥነ መለኮት ዩኒቨርስቲዎች፣ ኮሌጆች የሚሰጠው ትምህርትም ከላይ እንደገለጽኩላችሁ ሐሰተኛው ነቢይ። በሁሉም ሥነ መለኮት ትምህርቶች እውነት መሰል የተጣመሙም ትምህርቶችን ስላስጨበጣቸው በምድራችን የሚከሰቱ የሚከሰት ትንሣኤ የለም፣ ስንሞት ያው ምድር ስታልፍ የመጨረሻው ፍርድ ሲሰጥ የሚሆን ትንሣኤ ነው እያለው ሌላ የለም ብለው ደምድመዋል። በዚህም መሠረት የኢትዮጵያን ትንሣኤ እንደ ተረት የሚቆጥሩ ሆነዋል። በኢትዮጵያ የዓለም ብርሃን መልእክት የተገለጸውን የእግዚአብሔር እውነት አሁንም በዚህ ዘጠነኛ መልእክት ከዚህ በታች ባለው መልኩ በድጋሚ እንገልጸዋለን። ሺው ዘመን በእግዚአብሔር መንፈስ ቅዱስ ገላጭነት እንዲህ እንረዳዋለን። ቃል በቃል ስንሄድበት የመጀመሪያው ቃል እንዲህ ይላል። የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየው። ይህም ቃል ከማየታችን በፊት ሺው ዘመን ስንል ምን ማለታችን ነው? እግዚአብሔር ዘመንን ፈጣሪ ነውና ስለ አቆጣጠሩ ምስጢር የተገለጠለት ሐዋርያው ጴጥሮስ ሲገልጠው አንድ ቀን በእግዚአብሔር ዘንድ እንደ ሺህ ዓመት ይቈጠራል፣ እንዲሁም ሺው ዘመን እንደ አንድ ቀን ይቆጠራል ብሎናል። ስለዚህ ዘመንን በቁጥር መለካት ለእኛ እንጂ በእግዚአብሔር ዘንድ በማናቸውም ጊዜና ሰዓት ዘመን ፈቃዱን አይገድብም። እሱ በወሰነው ሰዓት ያለ ቀጠሮ ፈቃዱ ተፈጻሚ ይሆናል። በመሆኑም ሺው ዘመን ሊያንስም ሊጨምርም ወይም በግማሽ ሊፈጸምም ይችላል። እግዚአብሔር እኔ እንደ ሌባ እመጣለሁ አለ እንጂ በዚህ ቀን፣ በዚህ ሰዓት፣ በዚህ ደቂቃ እመጣለሁ አላለ። በመሆኑም በቁጥር መወዛገቡ አስፈላጊ አይደለምና ፈቃደ እግዚአብሔር ሲፈጸም ሲያጥርም ሊያጥርም ሊረዝምም በተገለጸው ቁጥርም ሊሆን ስለሚችል በእምነት መጠበቅ ዋናው ተግባር ነው። ሰንሰለቱንና የጥልቁንም መክፈቻ የያዘው መልአክ ከልዑል በታዘዘው መሠረት ዲያብሎስና ሰይጣንን የተባለውን ያዘው፣ ሺህ ዓመትም አሰረው፣ ወደ ጥልቁም ጣለው። አሕዛብንም ወደፊት እንዳያስት ሺው ዓመትም እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። እንግዲህ ወገኖቼ ታላቅ ሰንሰለት እንዲሁም የጥልቁም መክፈቻ የያዘው መልአክ ከሰማይ ወዴት ወረደ? ወደ ምድር። የታዘዘውን ለመፈጸም ማንን አሰረ? ማንን ወደ ጥልቁ ጣለ? የቀደመው እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን። ለአውሬው ለቀደመው እባብ ዘንዶና ሐሰተኛው ነቢይ ያልሰገዱ ያላመለኩ ምልክቱንም ያልተቀበሉ በእግዚአብሔር ቅን ፍርድ ነጻነታቸውን ሲጎናጸፉና የተጠቀሰውን ሺህ ዘመን ሲጽናኑ የቀደመው እባብ ዘንዶ ሐሰተኛው ነቢይ በጥልቁ ውስጥ ታስሮና ተጥሎ ሺውን ዘመን ያሳልፋል። ከዚህ መፈጸም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ይህ የመጨረሻው የፍርድ ሰዓት የሚያመላክት ነው። እንግዲህ የቀደመው እባብ ዘንዶ ሐሰተኛው ነቢ ከተከረቸመ በኋላ ምን ይከናወናል? ከዚህ በኋላ ዙፋኖች ተዘርግተው የሰው ልጅ በላያቸው ተቀምጦ አየሁ ይላል የራእዩ ቃል። የሰው ልጅ መድኃኔ ዓለም ነው። ዙፋኖች ከአንድ በላይ መሆናቸውን ስለሚያሳይ ሦስቱም አካል ሥላሴ መኖራቸውን በፈቃዳቸው የሚከናወን መሆኑን ያረጋግጥነታል። ሲቀጥል ደግሞ ስለ ኢየሱስና ስለ እግዚአብሔር ቃል ስለ ሞቱ ሰዎችም ነፍስ ቅን ፍርድን ፈረደላቸው። አሁን ስለ እግዚአብሔር ቃል፣ ስለ እውነቱ፣ ስለ ተዋህዶ ብዙ ወገኖች ተጨፍጭፈዋል፣ ተሰውተዋል፣ በሰማዕትነት አልፈዋል። ዛሬ እንኳን የተዋህዶ ኦርቶዶክስ እምነት የጨበጡ ኢትዮጵያውያን በተለይም አማሮች ዓለም በተስማማበት ከበስተኋላ ሆኖ በሚደግፈው እቅድ እየተጨፈጨፉ እያየን ነው፣ እየሰማን ነው። ዛሬ ሆኖ የምታዩት ከብዙ ዓመታት ጀምሮ ሲከናወን የመጣ የቀደመው ባብ የቀደመው ዘንዶ ሐሰተኛው ነቢይን የሚያመልኩ የሚሰግዱለት ምልክቱንም ያስጨበጣቸው በተለያየ ዘዴና መልኩ እየፈጸሙት የሚገኝ ያልተሸፈነ ተግባር ነው። ስለዚህ ቢሰውም ስለ ነፍሳቸው ዋጋ በገነት ባጸደ ነፍስ ሆነው የሥላሴን ቅን ፍርድ ያያሉ፣ ያሉ ስለ ቅን ፍርዱም ሥላሴን ያመሰግናሉ። ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጃቸው ላይ ያልተቀበሉትን አየሁ። ከክርስቶስም ጋር ሺህ ዓመት ኖሩና ነገሱ። ይህ ቃል ዋናው መሠረታዊው ነጥብ ነው። በዛሬው ዘመን ያለውን እኒህ የቀደሙት የሆኑት የሆኑትን ሆነው አልፏል። የዛሬው ምን ይመስላል? ለአውሬው የሰገዱ እነማን ናቸው? መላው ዓለም ላውሬው ሰግዷል ማለት ይቻላል። ምክንያቱም ያልሰገዱት ቁጥራቸው ኢምንት ነውና፣ ኢምንቶቹ ያልሰገዱት እነማን ናቸው? የተዋህዶ ኦርቶዶክስ እምነት ተከታዮችና እውነተኞቹ አማኞች ናቸው። በአጭሩ መልሱ ይህ ነው። ሁሉም ኦርቶዶክስ ይህንን አያሟላ ምክንያቱም ተዋህዶ ኦርቶዶክስ ሆኖ በልንባድ ብቻ ስሙን አንጠልጥሎ ተብታቢ፣ ጠንቋይ፣ ኮከብ ቆጣሪ እንዲሁም ከተለያዩ እምነቶች ጋር የተዳበለ ንስሐ ሳይገባ ዘወትር የሚሰርቅ የሚነጥቅ፣ የሚዋሽ፣ የሚያመነዝር ቲቪተኛ አታላይ፣ ክፉ፣ ጨካኝ ባህር ይዞና ተሸክሞ ያለ ንስሐና መጸጸት የሚመላለስ ተሃድሶ፣ ቅባት፣ ጸጋ እያለ ቤተ ክርስቲያንንና መሠረታዊ ሕጓን ያፈረሰ እረኞች ሆነው ከመናፍቁም፣ ከካቶሊኩም፣ ከእስላሙም ለውሸት ዓላማቸው ሲሉ ለፖለቲካው ለገዢ መሣሪያ የሆኑና መመኑንም እንደዚያው ያደረጉ ለካሃዲዎች ለአውሬው መንግስታት ሹመኞች በታማኝነት የሚያገለግሉ ሁሉ ለአውሬው የሰገዱ ናቸው። ለአውሬው የሰገዱ ያመለኩ ምልክቱንም በግንባራቸው በእጃቸው የጨበጡ እነዚህ ናቸው። እስላም፣ መናፍቅ፣ ካቶሊክ፣ አንግሊካን፣ ፕሪስባይቴሪያን፣ ሰበተኛ፣ አድቬንቲስት፣ ጅጎቫ ተቀላላ ፕሮቴስታንት የሆነ በሙሉ ሽንቶይዝም፣ ታዎይዝም፣ ኮንፊሽኒዝም፣ ሂንዱይዝም፣ ሲኪዝም እንዲሁም በቁጥር ለመገመት የሚያስቸግሩ የልማድ እምነት የጨበጡ ከዚህም በላይ ባለ እውቀቶች እውቀታቸውን፣ ጥበባቸውን፣ ወቀታቸውን የሚያመልኩ ሀብታቸውን የሚያመልኩ ሁሉ ለአውሬው የሰገዱ የሚያመልኩቱ ምልክቱንም የተሸከሙ ናቸው። እነዚህ ዛሬ የምናያቸው የአውሮ ልጆች ሲጠረጉ የሚቀሩት ለአውሮ ያልሰገዱት ያላመለኩት ስለሆነ ከክርስቶስ ጋር የሚነግሱ ናቸው። ወደ ትንሣኤው የሚሻገሩም ናቸው። እውነቱ ይህ ነው። ክርስቶስ እንዴት ይነግሳል? አዎን ይነግሳል በመረጣቸው ባሮቹ እግዚአብሔር መንፈስ ቅዱስ በላያቸው ያርፋል። ክርስቶስን ይለብሱታል። በእነዚህ ቀዳማይ አገልጋይ ባሮቹ ላይ ያረፈው ክርስቶስ ከቀሩት ሕዝቦቹም ላይ ቅዱስ መንፈሱን ስለሚያሳርፍ አብሮ ነገሠ ማለት ምስጢሩ የሆኑ የሚወደውን ያደርጋሉ፣ የሚጠላውን ይጠላሉ። መሪያቸው አስተማሪያቸው ሁሉንም የሚያከናውነው በእነሱ ያደረው እግዚአብሔር መንፈስ ቅዱስ ነውና። የቀሩት ሙታን ግን ይህ ሺ ዓመት እስከሚፈጸም ድረስ በሕይወት አልኖሩም። ዓለም ከተፈጠረ ጀምሮ ምድር ላይ ከአዳምና የሆነ የተፈጠረ በሞት የተከደነ ሁሉም በዚህ የመጀመሪያው ትንሣኤ አይነሳም። የሚነሱት ለመጨረሻው ፍርድ ዓለምን በምታበቃበትና በምትሰናበትበት ጊዜ ብቻ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው ይላል። ሁለተኛው ሞት በእርሱ ላይ ሥልጣን የለውም። እንግዲህ ቃሉ ግልጽ ነው። በኢትዮጵያ ዓለም ብርሃን መልእክታት ግልጽ ተደርጓል። የትንሣኤው ባለቤት የተዋሕዶ እምነትን ያጸናችው ኢትዮጵያ ናት። ዓለም በሙሉ እየጨፈጨፋት ጸንታ የቆመችው እሷው ናት። የክርስቶስ ካህናትም የሚሆኑት የተዋህዶ አርበኞች ናቸው። ረጅሙን ዘመን በምድር የሚነግሡትም እነሱ ናቸው። ከዚህ በኋላስ ሺውም ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸው እንደ ባሕር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ። የትኛዋ ናት ከተማዋ? ወገኖች የታቃላችሁ? ይህንን ወደፊት ኢትዮጵያ ትንሣኤውን በምትመራበት ጊዜ፣ የዓለሙ ገዥ ሆና በምትጸናበት ጊዜና ዓለም ሰላሙን አግኝቶ እግዚአብሔርን እያመሰገነ በሚመላለስበት ሰዓት የምትገነባዋ መናገሻዋ ከተማ የንጉሱ መቀመጫ ዋና ከተማ፣ የንጉሶች ሁሉ መቀመጫ ከተማ፣ የከበሩ የተዋህዶ ኦርቶዶክስ እምነት መሪዎች አባቶች ከተማ፣ የቅዱሳን ሁሉ መገናኛ ከተማ፣ ሃያ አራት ሰዓት ሙሉ ያለማቋረጥ በምንም ደቂቃ የማይቋረጥ ምስጋና ለእግዚአብሔር የሚፈስባት ከተማ የሥላሴ የክብራቸው መገለጫና መመስገኛ ምድር የሆነችው አገር ኢትዮጵያና ከተማዋ ይቺ ናት። ጠላት በታላቅ ቁጣና ቅናት የሚከባት እግዚአብሔር ደሞ በታላቅ ቁጣና ቅናት እሳት ከሰማይ አውርዶ ሙልጭ አድርጎ ዲያብሎስን ከነ ዘር ማንዘሩ ጠርጎ የሚያስወግድበት ታላቅሙንም ፍርዱን የሚገልጽበት ማለት ነው። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው የሚለው ይሄንን ነው። የአሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢ ወዳሉበት ወደ እሳቱና ወደ ዲኑ ተጣሉ። አዎ እግዚአብሔርን አይን እንጠነቁላለን፣ የእግዚአብሔርን አይን እንወጋለን ብለው ሲሉ ዋጋቸውን ያገኛሉ ማለት ነው። ከመጀመሪያው ትንሣኤ መጀመርና መፈጸም ጀምሮ የታሰረው ዲያብሎስ ለአጭር ጊዜ ተፈቶ በመጀመሪያው የትንሣኤ ዘመን ልዑልን ስታከብር ስታመሰግን የቆየችውን ከተማ፣ በእግዚአብሔር የተወደደችውን ከተማ ለማጥፋት ይከባል ማለት ነው። በዚህ የዲያብሎስ ድርጊት መነሻነት የእግዚአብሔር ፍርድ ይገለጣል። እሳት ትወርዳለች፣ ዲያብሎስንና ዝግን ትሉን ተበላለች። ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲሙ ባሕር ተጣለ።